ጤና ይስጥልኝ ውድ የቻናላችን ተከታታዮች፣ በዚህ ቪዲዮ ስለ የዝንጀሮ ፈንጣጣ በሽታ እናያለን። ለመከታተል አብራችሁን ቆዩ። የዝንጀሮ ፈንጣጣ በሽታ ሞንኪ ፖክስ በተባለ ቫይረስ የሚመጣ ተላላፊ በሽታ ሲሆን ይህ ቫይረስ ኦርቶፖክስ ከተባለ የቫይረስ ዝርያ ስለሚመደብ ሽፋን ያለው ድርብ ክር የሆነ የዲኤንኤ ቫይረስ ነው። ክላድ አንድ እና ክላድ ሁለት የተባሉ ዝርያዎችም አሉ። የዝንጀሮ ፈንጣጣ በሽታ ለመጀመሪያ ጊዜ የተገኘው በዴንማርክ እንደ አውሮፓውያን አቆጣጠር በ1958 ዓ ም ለምርመራ በተቀመጡ ዝንጀሮዎች ውስጥ ሲሆን ለመጀመሪያ ጊዜ በሰው ውስጥ የተገኘው ደግሞ እንደ አውሮፓውያን አቆጣጠር በ1970 ዓ ም በዲሞክራቲክ ሪፐብሊክ ኮንጎ በ9 ወር ህፃን ውስጥ ነው። አውሮፓውያን አቆጣጠር በ1980 ዓም የፈንጣጣ ወይም የስሞልፖክስ በሽታ መጥፋትንና በዓለም አቀፍ ደረጃ የፈንጣጣ ክትባት ማብቃትን ተከትሎ የዝንጀሮ ፈንጣጣ በሽታ ቀስ በቀስ በመካከለኛው በምስራቅና በምዕራብ አፍሪካ ውስጥ እንዲሰራጭ ወስዶታል። ቀደም ሲል እንደሚታወሰው ከሁለት ዓመት በፊት በ2022 እና በ2023 ዓ ም በዓለም አቀፍ ደረጃ የዝንጀሮ ፈንጣጣ በሽታ ወረርሽኝ ተከስቶ የነበረ ሲሆን ይህም ወረርሽኝ የተከሰተው ክላድለት የተባለው የዝንጀሮ ፈንጣጣ ቫይረስ አይነት ነው። በአሁኑ ወቅት የአፍሪካ የበሽታ የመከላከል የመቆጣጠር ማዕከል እንዳወጣው መግለጫ መሰረት በ13 የአፍሪካ ሀገራት ውስጥ 5549 ሰዎች መያዛቸውን እና 643 ሰዎች ደግሞ ለልፈት መዳረጋቸውን መግለጫ አውጥቷል። በሽታውም የማህበረሰብ ጤና አህጉራዊ ደህንነት ስጋት መሆኑን በመግለጽ ሁሉም የአፍሪካ ሀገራት የራሳቸውን ድርሻ እንዲወጡም ገልጿል። ሆኖም ግን የራሳችንን ጥንቃቄ ማድረግ ይኖርብናል። በመቀጠል የምናየው የዝንጀሮ ፈንጣጣ በሽታ እንዴት ይተላለፋል የሚለው ነው። የቫይረሱ ተሸካሚ በእርግጥ ባይታወቅም እንደ ሽኮኮ እና ዝንጀሮ ያሉ የተለያዩ ትንሽ እንስሳ ለቫይረሱ በከፍተኛ ደረጃ ተጋላጭ እንደሆነ ግን ይነገራል። የዝንጀሮ ፈንጣጣ በሽታ ከተወደ ሰው የሚተላለፍበት ዋነኛ ምክንያት በንክኪ ሲሆን ማለትም በበሽታ የተያዘውን ሰው ቆዳ ወይም ቁስል በምነካበት ጊዜ ተላልፉብናል። ይህም የሚከተሉትን ንክኪዎች ያጠቃልላል። ፊት ለፊት የሚደረግ ንክኪ ማለትም በትንፋሽ፣ የቆዳ ለቆዳ ንክኪ፣ ይህም በፊት ልጅ ብልትና በስንጢጣ የሚደረጉ ወሲቦችን ያጠቃልላል። በመታሳም፣ በአፍ በሚደረግ ወሲብ፣ ከአፍና ከአፍንጫ በሚወጡ ጠብታዎችም ሊተላለፍብን ይችላል ከዚያም ከርሱ ወደ ሰውነታችን በተሰነጠቀ ቆዳ እና በውስጠኛው የአፋችን የፊንጢጣ የብልትና የአይን ክፍል አማካኝነት ወይንም ደግሞ በመተንፈሻ አካላችን በኩል ወደ ሰውነታችን ይገባል። የዝንጀሮ ፈንጣጣ በሽታ አብሮን ከሚኖር የቤተሰብ አካል ወይንም ደግሞ ከወሲብ አጋራችን ሊተላለፍብን ይችላል። ብዙ የወሲብ አጋር ያላቸው ሰዎች ለዚህ በሽታ የመጋለጥ እድላቸው ከፍተኛ ነው። የዝንጀሮ ፈንጣጣ በሽታ በበሽታ የተያዘ እንስሳ ከቧጨረን ወይም ደግሞ ከረከከት በሽታው ሊተላለፍብን ይችላል። እንዲሁም በበሽታ የተያዘ እንስሳ በምናድንበት በምና ያቀርብበት እንዲሁም ለምግብነት በምናውልበት ጊዜ በሽታ ልትሳለፍ ዝንብ ይችላል። በቫይረሱ የተበከሉ አልባሳትን መርፌ በምንጠቀምበት ጊዜና በተበከለ መርፌ ንቅሳት በምንሰራበት ጊዜም በሽታው ሊይዘን ይችላል። በመቀጠል የዝንጀሮ ፈንጣጣ በሽታ ምልክቶች ምን ምን እንደሆኑ እናያለን። አብዛኛውን ጊዜ ለቫይረሱ ከተጋለጥን በኋላ በአንድ ሳምንት ምልክቶችን ማሳየት እንጀምራለን። ይህ ማለት ግን በዚህ ብቻ ይወሰናል ማለት አይደለም። በቫይረሱ ከተያዝን ከመጀመሪያ ቀን ጀምሮ ከአንድ ቀናት ባሉት ምልክቶችን ልናሳይ እንችላለን። የዝንጀሮ ፈንጣጣ በሽታ ያለባ ያለባቸው ሰዎች ከሚያሳያቸው ምልክቶች መካከል ሽፍታ፣ ትኩሳት፣ የጉሮሮ ህመም፣ ራስ ምታት፣ የጀርባ ህመም፣ የጡንቻ ህመም፣ ድካም፣ የፍርንድት ወይም የሊምፍ ኖድ ማበጥ ይጠቀሳሉ። አንዳንድ ሰዎች የመጀመሪያ ምልክታቸው ሽፍታ ሲሆን፣ ሌሎች ደግሞ ቀደም ሲል የጠቀስናቸው ምልክቶች መካከል አንዱን ቀድሞ ሊያሳዩ ይችላሉ። ሽፍታ የሚጀምረው ልክ እንደ ጠፍጣፋ ቁስል ሲሆን፣ ከዚያም ወደሚቆጠቁጥና ወደሚያሳክፍ ውሃ ወደ ተሞላ ሽፍታ ይቀየራል። ከዛም ይከስማል። እሱን በሚድንበት ጊዜ ጠባታ ትቶ ሊያልፍ ይችላል። አንዳንድ ሰዎች አንድ ወይም ጥቂት ሽፍታ ሲኖራቸው ሌሎች ደግሞ በመቶዎች ወይም ከዛ በላይ የሚሆኑ ሽፍታዎች ይኖሯቸዋል። እነዚህ ሽፍታዎች በማንኛውም የሰውነት ክፍል የሚወጡ ሲሆኑ ለምሳሌ በጃችን መዳፍና በእግራችን መረገጫ፣ በፊት ሰዓትና፣ በጉሮሮ ብሽሽትና የብልት አካባቢ ላይ እና በፍንጢጣ በመሳሰሉ ቦታዎች ላይ ሽፍታዎች ሊወጡብን ይችላሉ። ሽፍታም ከፊታችን በመጀመር ወደ ልብ ሰውነታችን ክፍል ይሰራጫል። የተለያዩ ደረጃዎችንም በማለት ከሁለት ሰራ ሳምንታት በኋላ መድረቅ ይጀምራል። በዝንጀሮ ሰንጠጣ ብሽታ የተያዘ ሰው ቁስሉ ድኖ አዲስ ቆዳ ሲፈጠር ድረስ በሽታም ወደ ሌላ ሰዎች ሊያስተላልፍ ይችላል። የዝንጀሮ ሰንጣጣ ያለበት ሰው በጣም ይሳመም ይችላል። ለምሳሌ ቆዳ በባክቴሪያ ሚበከ ማስተካከልና መግል በመያዝ ለከባድ የቆዳ ችግር ሊያጋለጠው ይችላል። እንደ የሳምባ ምች፣ ለአይን ብርሃን ማጣት የሚዳርግ የአይን ኢንፌክሽን፣ ለመዋጥ መቸገር፣ ትውከት፣ ተቅማጥ፣ የደም ኢንፌክሽን ወይም ሴፕሲስ የምንለው፣ የአንጎል ብነት ወይም ኢንኬፋላይትስ የምንለው፣ የፈንጣጣ የብልትና የሽንትቦ ኢንፌክሽን የመሳሰሉ የጎንዮሽ ጉዳቶች ለማስከተል ለሞት ሊዳርገን ይችላል። ህፃናት እና እርጉዝ ሴቶች እንዲሁም የበሽታ የመከላከያ አቅማቸው ዝቅተኛውን ሰዎች፣ ለምሳሌ የኤችአይቪ ቫይረስ በደማቸው ውስጥ ያሉ ሰዎች የዝንጀሮ ፈንጣጣ በሽታ የመጋለጥ እድላቸው እና ለከባድ የጎንዮሽ ችግሮች የመጋለጥ እድላቸው በጣም ከፍተኛ ነው። በመቀጠል የዝንጀሮ ፈንጣጣ በሽታ ምርመራ ምን እንደሚመስል እናያለን። የዝንጀሮ ፈንጣጣ በሽታ ከሌሎች ተመሳሳይ በሽታዎች እንደ ጉድፍ፣ ኩፍኝ፣ የቆዳ የባክቴሪያ ኢንፌክሽን፣ እከክ፣ ቂጥኝ የመሳሰሉ በሽታዎች ለመለየት አዳጋች ነው። ስለሆነም የዝንጀሮ ፈንጣጣ በሽታ ለመለየት እና ስርጭቱን ለመግታት ምርመራ ያስፈልጋል። የዝንጀሮ ፈንጣጣ በሽታ ለመለየት ተመራጭ የሆነ የላቦራቶሪ ምርመራ ፖሊሜሬዝ ቼን ሪአክሽን ወይም ፒሲአር የምንለው ምርመራ ነው። ከዛ እንግዲህ አካል ወይም አንቲቦዲ ምርመራ ኦርቶፖክስር ካሉት ቫይረሶች መካከል የትኛው ቫይረስ መሆኑን ስለማይለይልን ይህን ምርመራ ማድረግ ብዙም ጥቅም የለውም። ጥርሻ የምናየው የዝንጀሮ ፈንጣጣ በሽታ አካላላቸው ሰዎች የሚደረገውን እንክብካቤ ነው። አብዛኞቹ የዝንጀሮ ፈንጣጣ በሽታ ያላቸው ሰዎች ከሁለት እስከ አራት ባሉት ሳምንታት ውስጥ ከበሽታ ያገግማሉ። የዝንጀሮ ፈንጣጣ በሽታ ምልክቶች ለማገገምና በሽታን ወደ ሌሎች እንዳናስተላልፍ ማድረግ ያለብን ነገሮች የሚከተሉት ናቸው። የጤና ባለሙያ ማማከር ይኖርብናል። ከቤት ሳንወጣ አንድ ክፍል ውስጥ ብቻችንን መሆን አለብን። ይህም ወደ ሌሎች ሰ ሰዎች እንዳናስተላልፍ ይረዳናል። ከተቻለ የምንቀመጥበት ክፍል በደንብ አየር የሚዘዋወርበት ቢሆን ይመረጣል። በተቻለ መጠን እጃችንን በውሃና በሳሙና ቶልቶሎ በመታጠብ ወይም በሳኒታይዘር ማቅታት፣ በተለይም ቆዳችን ላይ የወጣ ሽፍታን ከመንካታችን በፊትና ከነካም በኋላ መታጠብ ይኖርብናል። ማስክ ማድረግና ከሌሎች ሰዎች ጋር በምንሆንበት ጊዜ ቆዳችን ላይ ያለውን ሽፍታ መሸፈን አለብን። ይህም በተመሳሳይ መልኩ በሽታው እንዳናስተላልፍ ይረዳናል። ቆዳችንን ምንም አይነት እርጥበት እንዳይኖረው እና ደረቅ እንዲሆን ማድረግም አለብን። እንዲሁም ቆዳችንን ሳንሸፍን ክፍት አድርገን መቀመ ማስቀመጥ አለብን። ይህም ከሌሎች ሰዎች ጋር በማንሆንበት ጊዜ ማለት ነው። በጋራ ቦታዎች ውስጥ ያሉ እቃዎችን ከመንካት መቆጠብና እነዚህን ቦታዎች በተደጋጋሚ ማጽዳት ይኖርብናል። አፋችን ውስጥ ቁስል ካለ አፋችንን በጨው ውሃ መጉመጥመጥ፣ ሰውነታችንንም በቤኪንግ ሶዳ ወይም በእንግሊዝ ጨው ሞቅ ባለ ውሃ መታጠብ ለቁስላችን ይረዳናል። ህመምንን ለማስታገስ እንደ ፓራስታሞልና ኢቦፕሮፊን ያሉ የህመም ማስታገሻ መድኃኒቶችን መወስደድ እንችላለን። ማድረግ የሌሉብን ነገሮች ደግሞ የሚከተሉት ናቸው። ውሃ የቋጠሩትን ሽፍታዎች ማፈንዳትና ቁስላችንን ማከክ የለብንም ምክንያቱም ይህን ማድረግ ቁስሉ ቶሎ እንዳይድን እና በባክቴሪያ እንዲበከል ያደርገዋል። ቁስላችን ያለባቸውን ቦታዎችም መላጨት የለብንም። ይህም ቁስሉን ወደ ሌላ ሰውነታችን ክፍል እንዲሰራጭ ያደርገዋል። ከግብረ ስጋ ግንኙነት ወቅት ኮንዶም መጠቀም የዝንጀሮ ፈንጣጣ በሽታ የመተላለፍ እድል እንዲቀንስ ቢያደርግም፣ ቆዳ ለቆዳ ያለውን ንክኪና አፍ በቆዳ ያለውን ንክኪ ስለማይከላከል በሽታውን ሙሉ በሙሉ አይከላከልልንም። ስለዚህ በበሽታው ወቅት ከግብረ ስጋ ግንኙነት ብንቆጠብ ይመከራል። ከበሽታውም ካገገምን በኋላ ቢያንስ ለ12 ሳምንት ወይም ለሶስት ወር በግብረ ስጋ ግንኙነት ጊዜ ኮንዶም የምንጠቀም የተሻለ ይሆናል። የዝንጀሮ ፈንጣጣ በሽታ ካለበት ሰው ጋር የቅርብ ግንኙነት የነበረው ሰውም ቢያንስ ለ21 ቀን ወይም ለሶስት ሳምንት ከማንኛውም አይነት የወሲብ ግንኙነት መቆጠብ አለበት። ስለ ዝንጀሮ ፈንጣጣ በሽታ ማንኛውም አይነት ጥያቄ ያላችሁ ኮሜንት ላይ ያስቀምጡልን። ለቻናችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ ላይክም አድርጉልን። ቸር ሰንበት